አሁን የመቄዶኒያ የበጎ አድራጎት ማህበር የገቢ ማሰባሰቢያ ላይ ቆይታ እናደርጋለን። ከአምስት ቢሊዮን ብር በላይ ገንዘብ ለማሰባሰብ ታቅዷል። ቀደም ሲል ከቢኒያም ጋር ነበረ ቆይታ ያደረግነው። እዚሁ የመቄዶኒያን ጉዳይ ስናነሳ ባሳለፍነው ሳምንት ወደ ማዕከሉ ጎራ ያለችው ዝነኛዋ ድምፃዊት በተለየ መንገድ ያደረገችው ተግባር የማህበራዊ ሚዲያ መነጋገሪያም ብዙዎች እንዲጋሩት ምክንያት ሆኗል። ዝነኛዋ ድምጻዊት ፍቅር አዲስ ነቃጥበብ በተለየ መንገድ ባሳለፍነው ሳምንት ወደ መቄዶኒያ ከሌሎች የሙያ አጋሮቿ ጋር አምርታ ነበረ። በማዕከሉ ከሚገኙ አገልግሎት ከሚያገኙ ማዕከል ውስጥ ካሉ ኢትዮጵያውያን መካከል የጌዲዮንን ትኩረት ስባ ነበረ። ጌዲዮን በማዕከሉ ከሚገኙ ኢትዮጵያውያን መካከል አንዱ ነው። እንድታዜምለት ከዛ ባለፈ ደግሞ በተወሰነ መንገድ ስለ ሙያዋ ሰላም ስለ ስራዋም ጠይቋት ነበረ። ስለሆነው ተግባር ድናወራት ድምፃዊት ፍቅር አዲስ ነቃጥበብን በመስመር ላይ ጋብዘናታል። አጠር ያለ ቆይታ እናድርጋለን። እንዴት አለሽ ፍቅር? እንዴነ ፈሌድና አለ አለን ይመስገን። ብዙ ጊዜ ፍቅር አልልም አዲስ ነው ብለው እኮ በዛውን ቀጥል ያራኩሽ መሰለ። በአንዴ ፍቅር ስ እኮ እኔ ደነገጥኩኝ። አዎ ያው በጣም ብዙ ወዳጆችሽ አዲስ ስለሚሉ እነዛ ነው ንቀጥለው፣ ፍቅር አዲስ ስትለኝ ባንዴ ማን ነው እሱ ነዘዝከውና፣ ደስ ይላል። የመቄዶኒያ ጉዳይ ነው ያገናኘን። ባሳለፍነው ሳምንት ስለሆነው ነገር ካንቺ ብናደምጥ ደስ ይለናል። አንዱ ሀብት ድምፅም ነው። በድምጽ ሽም አግዘሽ መተሻል። ምንድን ነው የሆነው? እንዴት ነበር ያመራችሁት? ሙላለም ስለነበረች አብራሽ? አዎ እኔ መቼም ሁሌ ጋብዙኛል። ያው ግን ባለመመቸት አልሄድም ነበርና ስራ እየሆንኩኝ ወይ ደግሞ አገር ውስጥ አልኖር ይሆናል ምናምን እና ግን ልቤ ሁሌ ይሄዳል። የሚገርም በልቤ ሁሌ ነው የሚሄደው እግዚአብሔር ነው እና አሁን በቀደም ተሳክቶልኝ ቀድመው ነው ፕሮግራም ያስያዙኝ መቄዶኒያዎች እና ቀኑ ደርሶ ሄድኩኝ ማለት ነው። ሲሄድ በቃ ስለ እውነት በጣም ምን አይነት በቃ ቢንያምን አድንቄ አድንቄ ምን አይነት እንደው በእግዚአብሔር ዘንድ መመረጥ ነው። ይሄን ሁሉ ለዚህ ሁሉ ሰው ጥላ መሆን በእኔ አንደበት የሚገለጽ አይደለም። መቼም ሄጄ ያየሁት ነገር መናገር አልችልም። በቃ ማለት ከ ከንግግር በላይ ነው። በቃ ማለት ይሄን ሁሉ ህዝብ ተሸክመ ይሄን ሁሉ ሰው በአንድ ሰው አቅም እንደው እንደው በቃ ሲሸፈን እኔ ምን ጉድ ነው፣ በቃ ማለት ይህ ሰውዬ እንደው ሰው ነው እንዲ እያልኩኝ እኔ እኔ አንዳንዴ በእውነት ነው የምልሽ ከሰው እኛ በላይ ይሆንብኛል። ምክንያቱም በአንድ ቀን እኛ ሄደን እንደው ልባችን እንዴት ተነክቶ እንደመጣ እንዴት ይሄ ሁሉ ነገር በአንድ ሰው ሊሰራ ይችላል ብዬን ገርሞኝ ነው የመጣው። ኤኒዌይ እሱ የተመረጠ ሰው ነው። መቼም ችሎት እግዚአብሔር ላይችን አይሰጥም ነው እና እንደ ነገርኩ ለራሴ ቃል ገብቼ ነው የመጣው። በምችለው ብችል፣ በወር ባልችል፣ በሁለት ወር የሄድኩኝ እንዳይ የምችለውን ነገር እንዳደረግ ለራሴ ቃል ገብቼ ነው የመጣው። ከዚህ ላይ ደግሞ በጣም ከቢኒያም በላይም ደግሞ የገረሙኝ እዛ ወጣቶች አሉ የሚሰሩ ማለት ነው። እንዴት እንዳደነኳቸው በቃ፣ የሚሰሩት ስራ የነፍስ ስራ ነው የሚሰሩት። ምልሽ አይቻቸዋለሁ። በጣም በቃ የሚያደረጉት ነገር፣ ከበሽተኞች ጋር ያላቸው ግንኙነት፣ አሁን ለምሳሌ ጌዲዮን ምን እንደሚፈልግ ምን ሊል እንደፈለገው ሁሉ ይረዱታል። እኔን እንደሚወደኝ እንደዛ። ለምን እንደሆነ ደግሞ ልንገር፣ በጌዲዮን በኩል እኔን እንደሚወደኝ ያውቃሉ፣ እንደሚሄድም ያውቃሉ፣ ግን አልነገሩት። እንዳልነገሩት ለእኔም አልነገሩኝም ስገባ ነው እንዳልነገሩት ያወቅኩት። እንዴት እንደሆነ እንዴት እንደሆነ እንዴት እንደተንቀጠቀጠ፣ እንዴት በቃ የመጨረሻ እኔ ልነግርህ አልችልም በቃ በደንብ ቆሞ አክሽኑን የምታየውን ሰው ልትገልጽ ትችላለ። እንደዚህ ሆነ ብለ እንዴት እንደሆነ በቃ በጣም ነው የገረመኝ። በቃ እና ሄጄ ሳምኩት። እኔ ሙሉ ዓለምም ሳም ነው በቃ። እኔ በቃ የመጨረሻ እንዴት ልሁን በቃ በጣም በቃ አበበ ለምን አልመጣ ማለት ቲክቶኩ ላይ አላያችሁትም ያለኝ እንትን ነገር አለ። አበበ ለምን ያቤም አድናቂ ነው የሚገርማችሁ፣ የድርሰቱ አድናቂ ነው። እንደዚህ የሆነበትን የራሱን የቻለ ታሪክ አለው የልጁ እንደዚህ የሆነበት እና አይ ቲንክ ከዛ በፊት የሙዚቃ አድናቂ ነው ምናምን ምናምን እና ከአስራ ሶስት አመት በላይ ነው መሰለኝ እዛ የተቀመጠው ባልተሳሳት የተናገሩ ነው እና እምልህ በቃ እኔና ስቴራ ወቀን ነው የሚወደው በዘፈን ኤፍሬም ታምሩን እንደሚወድ ነግሮኛል። እኔ ምስክር ከክሊፑ በላይ እና ከተሰራበት መንገድ በላይ ደግሞ ትልቅ ዋጋ የሰጠሁት ለጌዲዮን የዘፈንኩበትን ሙቭመንት ነው። እውነቱን ነው መነግራቸው። ራሱ ዝፈኛለሽ ጋበሽ መልፈንል አልኩት። እና እሱን አንደርስታንድ የሚያደርግ ልጅ አለ። ጌታ ጌቾ ነው። ጌታቸው የሚባል ልጅ አለ እና እሱን እኔ ምን ያለ ይመስለው የነበረ መራኝ ያለ ይመስለው የነበረ ያው እነሱ ያውቁታል፣ ምን ሊል እንደፈለገና ከዛ ምስክር ነው የሚል ይስጥልኝ። ኧረ ምን ችግር አለ ደሞ፣ ምስክር ለአንተ ካልሆነ ደግሞ ምን ዋጋ አለው ብዬ እኔም በቃ ዘፈንኩለት። ዘፈኑን በጣም እኔ ራሱ ከፍ አድርጌ እንደገና ደግሞ አክብሬ ደሞ በቃ ለዘፈኑ ምን ከሰራንበት ከሀሳቡ ከተጠነሰሰበት ይልማ ግጥሙን ከሰራበት አቤ ዜማውን ከሰራበት እኔ ከዘፈንኩት ኤልያስ ዳይሬክት ካረገው በላይ ዋጋ የሰጠሁት ኤልያስ ወርቅ ነው። ዳይሬክት ካረገው በላይ ከእንደዛ ከተወደደው በላይ ደግሞ እኔ ዋጋ የሰጠሁት ቦታ ደግሞ ለጌዲዮን የዘፈንኩት ነው። እኔ እውነቱን ነው የምነግራችሁ። እንዴት እንደሆነ እንዴት ደስ እንዳለው ከልቤ ነው። በጣም ነው ደስ ያለኝ ሰሌ በጣም ደስ ይላል። የሚገርመው በማህበራዊ ትስር ገጾች ብዙዎች አይተውታል። ከግማሽ ሚሊየን በላይ ህዝብ አይተውታል። በርካቶች ተቀባብለውታል። የተለያዩ አስተያየቶችን እኔም ስመለከት ነበረ እና ያው ያደረግሽው ተግባር እንደ ሰው እና ደግሞ ሙያ ውስጥ ደግሞ እንዳለ ሰው በሙያም እና ደግሞ ሰው እኛም ጭምር ትርጉም ያለው እንደ እናትም ጭምር ልክ ነው እና ብዙዎች በዛ መንገድ ሲቀባበሉት ነበረ። ምልሽ አንዳንድ ነገር የምናደርገው መቼም ለታይታ አይደለም፣ ግን አሁን ጊዜው በጣም በተለያየ መንገድ ነገሮችን ወደ ሚዲያዎች ያወጣውና ሰዎች እንዲጋሩት እነሱ ማሳብ እንዲሰጡት እንዲሰጡበት ያደርጋልና፣ አልደነቀሽም በተለይ ማህበራዊ ሚዲያው ላይ የነበሩ ስሜቶች እና ደግሞ እንኳንም አደረግኩት የሚል እንኳንም ተቀረጸ እንኳንም ታሪክ ሆነ የሚል ስሜት ተሰምቶሻል? ፍቅር አዲስ ውይ ውይ፣ በጣም ለምን መሰለህ፣ እኔ ገና እንትን ስል ማለት ነው እዛ መቄዶኒያ ስገባ፣ አቤ ለምን ጠራል ያውቃለ ሁሉ ሰው ቢኒያምን ሊያግዘው ይገባል አለ። በቃ ሁሉም እናቶችም እንደዛ ነው የሚሉት የገባንበት በሙሉ ህዝቡ በቃ ለቢኒያም ያለው ነገር ያንሳል ብሎ ነው የሚገምጡ ገብቶ አባባሌ እና ምን እንዳለኝ ታውቃለህ? መውደቅ እኮ አለ አለኝ። አንተ በቃ የሰው ልጅ መቼ ምን እንደሚሆን አይታወቅም። እና መርታችሁ ስለ ጎበኛችሁ እና ይሄ ደግሞ በቃ አስፈላጊ ስለሆነ አንቺ በጣም የሚወድሽን ሰው በዚህ ሁኔታ ውስጥ ነው ማስደሰትሽ በጣም በቃ ትልቅ ነገር ነው ብሎ ነገረኝ። ልክ ነው እንግዲህ፣ በጣም ትልቅ አላማ ይዞ የተመሰረተ ተቋም ነው። ስለዚህ ለመቄዶኒያ የበጎ አድራጎት ማህበር ከአምስት ቢሊዮን ብር በላይ ገንዘብ ለማሰባሰብ ታቅዷል። የዚሁ ዘመቻ አካል እንዲኮን ለሁሉም ጥሪ ቀርበው፣ እንግዲህ ዛሬ ቀኑ ላይ ነው የምንገኘው ይህንን ማዕከል የመደገፍ ኃላፊነት የሁላችንም ነው የሚለውን ነገር ማሰሪያ አድርገን እናበቃለን። እንደው መቄዶኒያን ያገናኘን እንጂ አንቺን አግኝተንማ ብዙ የምናወራው ነገር ነበር፣ ግን አይሆንም። በጎ አድራጎት ተቋሙ ላይ ትኩረት አድርገናል። በጣም ደስ ብሎኛል። ስሜትሽን ስላካፍ አመሰግናለሁ። እኔ ምሳሌ ያው ሁሉም ሰው ለመቄዶኒያ ብቻ ብዙ እንዳሉ አውቃለሁ። ብዙ እንደዚህ መረዳት ያለባቸው እኔ መቄዶኒያን ሄጄ ስላየ ነው በጣም እና መረዳት አለበት ብዬ አስባለሁ። እኔም ያው የምችለውን ነገር አረጋለሁ። ቢንያም ግን በጣም በእውነት በጣም መመስገን ያለበት በቃ መረዳት ያለበት ሰው ነው። ሁላችንም በምንችለው ተሳትፎ እናርግላለሁ። ሰልዬ በጣም አመሰግናለሁ። መሰንበቻ በጣም ደስ የሚለኝ የማዳመጠው ፕሮግራም ነው ሁሌ። አጋጣሚ ሆኖ ደግሞ ሰሞዋለሁኝ እና አሪፍ ነው። በርታ አንተም። አመሰግናለሁ የኔ ወንድም። እናመሰግናለን አድማጮች ስሜቱን እንዲጋሩ የመቄዶኒያውን እንደገና ደግሞ እናደርጋለን በጣም ጥሩ ጥሩ ኮመንት የሰጡኝ ያሉ መሰለኝ እኔ እንኳን አላየው ያው አመሰግናለሁ እሺ በጣም እናመሰግናለን ፍቅር እኛ ያንን የነበረውን ስሜት ለአድማጮች አስታውሰን ሙዚቃ ጋብዘን እንመለሳለን መልካም ጊዜ አሁን እንግዲህ ለጌሪ በደንብ አድርጌ የሚወደውን ዘፈን ዛሬ እውነት እኔ ራሱ በጣም ተደስቼ ነው በጣም ደስ ብሎኝ ነው የምዘፍነው

አዳማ ጨዋታችን አላረም ነበር።

ተዳየባነ አመሰግናል ነው ጌ ዛሬ ከመቼውም በላይ ነው ደስ ያለኝ። በሚያውቀው ደግሞ ከሙሉዬ ጋር ስለሆንኩኝ ዛሬ በጣም ነው ደስ ያለኝ። ከእሷ ራሱ በምርጫው ነው የሰፈርኩት የእኔ ጌታ ደስ